አሜሪካ ለአፍሪካ ልማት ባንክ የምትሰጠውን ድጋፍ ልታቋርጥ መሆኑ ተሰማ። ሴማፎር አፍሪካ እንደዘገበው የትራምፕ አስተዳደር ለአፍሪካ ልማት ባንክ የሚሰጠውን የ555 ሚሊዮን ዶላር ድጋፍ ለማቋረጥ የሚያስችል ምክረ ሀሳብ አቅርበዋል። ይህ ምክረ ሀሳብም አርብ ዕለት ለአሜሪካ ኮንግረስ መግባቱን አስረድቷል። ለሚቀጥሉ ስድስት ዓመታት የሚውል የተጠቀሰውን ያህል ገንዘብ የአሜሪካ መንግስት ለባንኩ መስጠት የሚኖሩበት ቢሆንም ዋይት ሀውስ ግን በአሁኑ ወቅት ቅድሚያ ከምንሰጣቸው ጉዳዮች መካከል አይደለም በሚል ላለመስጠት መወሰኑ ዘገባው አስረድቷል። ውሳኔው ለኮንግረስ ያስገባ ሲሆን ከጸደቀ ለሚቀጥሉ ስድስት ዓመታት የአፍሪካ ልማት ባንክ ከአፍሪካ ምንም ገንዘብ አያገኝም። እስካሁን ድረስ የአፍሪካ ልማት ባንክ እየደገፈው ያሉትም ከአሜሪካ በተጨማሪ ጀርመን፣ ፈረንሳይና እንግሊዝ ናቸው። የአሜሪካና የቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። የቻይና ምክትል ጠቅላይ ሚኒስትር ሂሊፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንትና የዩናይትድ ስቴትስ የንግድ ወኪል ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ኋይት ሐውስ ደግሞ ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ ጸፋ የሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣሏን አስታውቃለች። የዓለም አቀፍ የንግድ ባለሙያዎች የሀገራቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲ ተናግረዋል። ንግግሩ የቻይና ምክትል ፕሬዚዳንት ሃንግ ዜንግ የዶናልድ ትራምፕን በዓለ ሲመት ከታደመ በኋላ በከፍተኛ ባለስልጣን ደረጃ የሚደረግ የመጀመሪያው ግንኙነት ነው ብለዋል። የአሜሪካ ግምጃ ቤት ጸሐፊ ቤሰንት የዓለም አቀፍ የምጣኔ ሀብት ስርዓቱን ለማስተካከል እና የሀገራቸውን ጥቅም ለማስከበር ንግግሩን በጉጉት እየጠበቁት እንደሆነ ተናግረዋል። የቻይና የክብር ዘብ አባሎቿን ወደ ሩሲያ እንደምትልክ አስታወቀች። የቻይና መከላከያ ሚኒስቴር ትናንት በወጣው መግለጫ የሩሲያና የቤላሩስን ሰማንያኛ ዓመት የድል በዓል በማስመልከት የፊታችን አርብ በሚከናወነው ወታደራዊ ትርኢት ላይ እንደሚሳተፉ ገልጸዋል። ከሁለቱ ሀገራት በቀረበለት ግብዣ መሰረት የክብር ዘብ አባላቱ በሞስኮና በሚኒስክ ተገኝተው ትርኢታቸውን እንደሚያሳዩ አስታውቀዋል። ለትርኢቱ ልምምድ የሚያደርጉ አባላት ወደ ሁለቱ ከተሞች መግባታቸውንና ልምምዳቸውን እያደረጉ መሆኑ የሚያሳይ ቪዲዮ በማህበራዊ ሚዲያዎች እየተሰራጩ ይገኛሉ። በሞስኮ በሚከናወነው በዚህ ወታደራዊ ትርኢት ላይ የቻይናው ፕሬዚዳንት እንደሚገኙ ማስታወቃቸው የሚታወስ ነው። በዚሁ በዓል ላይ የኢትዮጵያ ፕሬዚዳንት ታዬ አጽቀሥላሴ የሚገኙ ሲሆን በተጨማሪም የቡርኪና ፋሶ፣ የኮንጎ፣ የግብፅ፣ የኢኳቶሪያል እና ጊኒ፣ የጊኒ ቢሳኦ እና የዚምባብዌ መሪዎች በአፍሪካ እንደሚገኙ ማረጋገጫ የሰጡ ናቸው። በቴክሳስ ደቡባዊ ጫፍ የሚገኘው የኤለን መስክ ስፔስ ኤክስ ኩባንያ ስታር ቤዝ የተባለ የራሱን የቻለ ከተማ ሊሆን ነው ተብሏል። ኩባንያው እንደ ከተማ በይፋ ለማደራጀት በተሰጠው የውሳኔ ድምፅ ከተሳተፉ 283 የአካባቢ መራጮች መካከል አብላጫውን የኩባንያው ሰራተኞች እንደሆኑ ይታመናል። የካሜሩን ካውንቲ ምርጫ ዲፓርትመንት ባወጣው ውጤት መሰረት 212 መራጮች ከተማ ምስረታውን ሲደግፉ፣ ስድስት መራጮች ተቃውመውታል። በተጨማሪም ስፔስ ኤክስ በአጠቃላይ ለስራው ለአካባቢው ባለስልጣን ሰፊ ድጋፍ አግኝቷል ነው የተባለው። እንዲያውም ሆኖ መስክ ይፋዊ የኩባንያው ከተማ ለመፍጠር ማቀዱን በአንዳንድ ዘንድ ስጋት መፍጠሩን አልቀረም። ተቺዎች መስክ የባህር ዳርቻን እና ፓርክን መዝጋትን ጨምሮ ትልቅ ኃይል ሊያገኝ ይችላል ይላሉ። በቴክሳስ በደቡባዊ ጫፍ በሜክሲኮ ድንበር አቅራቢያ የሚገኘው ስታርቤዝ የ3.9 ካሬ ኪሎሜትር ስፋት ያለው ነው። በእስር ላይ ከሚገኙ ጋዜጠኞች መካከል አንደኛው የሆነው እና የዛሬ ሳምንት ገደማ በወረራ በተያዘው ዌስት ባንክ ውስጥ በቁጥጥር ስር የዋለው ጋዜጠኛ አል አልሳሞዲ በእስራኤል የጦር ፍርድ ቤት ይቀርባል ተብሏል። እንደ ፍልስጤማውያን እስረኞች ማህበረሰብ መረጃ ከሆነም በአሊ አልሳሞዲ እስር ዙሪያ ግልጽ የሆነ ክሶች አለመኖራቸውን አስታውቋል። ጥምረቱ ባወጣው መግለጫም በአል አልሳሞዲ እና ሌሎች ፍልስጤማውያን የሚዲያ ሰዎች እስርና አያያዝ ዙሪያ ስጋት እንዳለው የገለጸ ሲሆን በተለይ አሊ አልሳሞዲ በየተለያዩ አካላዊ ጥቃቶች እየደረሱበት እንደሆነ እና ሕክምና ቢያስፈልገውም ምንም አይነት ሕክምናም ሆነ የመድኃኒት አቅርቦት እያገኘ እንዳልሆነ ገልጸዋል። በተያያዘው ዜና በጋዛ የቀጠለው ከበባ ከፍተኛ የሆነ የምግብ እጥረት እየተፈጠረ ሲሆን በዚህ ሳቢያ ሰዎች የመጠቀሚያ ጊዜው ያለፈበትን ምግብ ለመመገብ መገደዳቸውን ተገልጿል። የጦር ጀቶች ድምጽ አሁንም በሚሰማበት ጋዛ ሰዎች በእሳትና በረሃብ እያለቁ ነው የተባለው ሲሆን እናቶች ለልጆቻቸው በቂ ምግብ ማግኘት ስላልቻሉ የተገኘውን ምግብ ለመመገብ ተገደዋል ተብሏል። አብዛኞቹን የመጠቀሚያ ጊዜያቸው ያለፈበት ምግብ ለመመገብ የተገደዱ ሲሆን እሱን የሚያገኙበትን እድል አለመኖሩም ተርቦ የሚተኙ ልጆቻቸውን የማለዳ ብርሃን ሳይመለከቱ በዛው እንዳያሸልቡ እንደሚሰጉ ገልጸዋል። በፓኪስታን የሚገኘው በተባበሩ መንግስታት ድርጅት በአሸባሪነት የተፈረጀው ቡድን መሪ ማውላና ማሱድ አዝሃር ህንድ በፓኪስታን በሐዋልፑር በሚገኘው ሱብሃን መስጂድ ላይ በፈጸመችው ጥቃት አስር የቤተሰቡ አባላትና አራት የቅርብ አጋሮቹ መገደላቸውን አስታውቋል። አዝሃር የሚመራው ታጣቂ ቡድን ጄምሮ ብለት በሰጠው መግለጫ ሟቾቹ ታላቅ እህታቸውና ባለቤቷ፣ የወንድም ልጅና ባለቤቱ፣ የእህት ልጅና አምስት ልጆች ከነ ቤተሰቦቻቸው ይገኙበታል። ጄም በየካቲት 2019 በህንድ የምትተዳደር ካሽሚር ውስጥ አርባ ወታደሮችን የገደለ የአጥፍቶ ጠፊ የቦምብ ጥቃት መፈጸሙ የሚታወስ ሲሆን ጎረቤት ሀገራት ወደ ጦርነት አፋፍ መዳረጉ ይታወሳል። በጥቃቱ ሶስት የአዝሃር የቅርብ ረዳቶች እና የአንዱን ረዳት እናት መሞታቸውንም ቡድኑ ገልጿል። ህንድ በፓኪስታን እና በፓኪስታን በሚተዳደረው ካሽምር በሚገኙ ዘጠኝ ቦታዎች ላይ የሚሳይል ጥቃት ፈጽማለች። ፓኪስታን ስድስት ቦታዎች ላይ ጥቃት መፈጸሟን ገልጻ አምስት የህንድ ተዋጊዎች ጄቶች መምታቱን ተናግሯል። ፓኪስታን ስድስት ቦታዎች ላይ ጥቃት መፈጸሙን ገልጻ አምስት የህንድ ተዋጊ ጀቶች መምታቱን ተናግራለች። የፓኪስታን የማስታወቂያ ሚኒስተር አታሃራ ታራር የህንድ ጥቃት የእኛ ገደብ ያለፈ ነው ሲሉ ተደምጠዋል። የወታደራዊ ቃል አቀባዩ ስለ አጸፋው ጥቃቶች የተናገሩ ሲሆን ይህ ጥቃት ተገቢ ያልሆነና ፍጹም ጭፍን ጥቃት ነው ብለዋል። በግልጽ የአጸፋ ምላሻችንን በመሬትና በአየር ላይ ጥቃት እንመልሳለን ሲሉ ተደምጠዋል። በድንበር አካባቢ በህንድ አየር ጥቃት 26 ሰዎች ሲገደሉ፣ 46 ቆስለዋል ስትል ፓኪስታን ተናግራለች። ህንድ ፓኪስታን ውስጥ በሲቪሎች ላይ ስለደረሰ ጉዳት ምንም አይነት መረጃ አልሰጠችም። ህንድና ፓኪስታን ሁለቱም የኒውክለር ኃይል የተጠቁ ሀገራት ሲሆኑ በህንድ የሚተዳደረው የካሽሚር ግዛት ውስጥ በፓህልጋም ቱሪስቶች ላይ ባለፈው ወር የደረሰውን አስከፊ ጥቃት ተከትሎ በሁለቱ መካከል ያለውን ግንኙነት መሻከሩ ይታወሳል። የህንድ ባለስልጣናት እና በአጥቂዎቹና በፓኪስታን መካከል ግንኙነት እንዳለ ማረጋገጡን አስታውቋል። ኢስላማባድ ግን የኒው ዴሊን ክስ አጥብቃ ውድቅ አድርጋለች። በጸጥታ ኃይሎች የማዳን ዘመቻ አሁንም ቀጥሏል። ከዚያም ጊዜ ጀምሮ ህንድና ፓኪስታን ድንበር መዝጋትና የወንዝ ውሃ ስምምነት ማገድን ጨምሮ አንዳቸው በሌላ ላይ የተለያዩ የበቀል እርምጃዎችን አውጀዋል። ከሁለቱም ወገኖች የተውጣጡ ወታደሮች መጠነኛ የትጥቅ ግጭት ውስጥ ገብተዋል። የካናዳው ጠቅላይ ሚኒስትር ዶናልድ ትራምፕን ለመጋፈጥ ቃል ገቡ። ማክሰኞ ዕለት በዋሽንግተን ይፋዊ የስራ ጉብኝት ያደረጉት የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳ 51ኛ የአሜሪካ ግዛት ለማድረግ እንደሚፈልጉ ለተናገሩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገሬ ለሽያጭ አትቀርብም ሲሉ ተናገሩ። ባለፈው ሳምንት ምርጫ ያሸነፉት ማርክ ካርኔ በካናዳ ምርቶች ላይ ታሪፍ የጣሉትን እና ካናዳ የአሜሪካ ግዛት አካል የማድረግ እቅድ እንዳላቸው የተናገሩት ዶናልድ ትራምፕ ለመጋፈጥ ቃል ገብተው ነበር። የቀድሞው የባንክ ገዢ ፕሬዚዳንት ዶናልድ ትራምፕ ላቀረቡት ካናዳን የዩናይትድ ስቴትስ አካል ማድረግ ምርጥ ጋብቻ ጥያቄ ኮስተር ያለ ግን የተመጠነ ምላሽ ሰጥተዋል። ምንም እንኳ ከቅርብ ጊዜ ወዲህ የሁለቱ ጎረቤት ሀገራት ግንኙነት ንፋስ ቢገባውም ሁለት መሪዎች በኦቫል ኦፊስ ሲገናኙ እርስ በርስ ተሞካሽተዋል። ትራምፕ በካናዳ እና ሜክሲኮ ምርቶች ላይ የ25 በመቶ ታሪፍ የጣሉ ሲሆን የተወሰኑት ድርድር እስኪደረግ ድረስ በሚል እንዲዘገዩ ተደርገዋል። ካናዳ ፌንታኒን የተሰኘው አደንዛዥ ዕፅ ግዛቷን አልፎ ወደ አሜሪካ እንዳይገባ ማድረግ አልቻለችም ሲሉ የሚወቅሱት ዶናልድ ትራምፕ በብረትና አሉሚኒየም ምርቶቿ ላይ ታሪፍ ጥለዋል። ካርኔ ከዶናልድ ትራምፕ ጋር የተገናኙት ባለፈው ሳምንት የሀገሪቱ ምርጫ ካሸነፉ በኋላ ለመጀመሪያ ጊዜ ነው። ሁለቱ መሪዎች ሲገናኙ በጎ ቃላትን የተለዋወጡ ሲሆን ትራምፕ ካርኔን በጣም ተሰጡ ያለው ሰው ነው ሲሉ አሞካሽተዋቸዋል። ካርኔ በምርጫ ማሸነፋቸውንም በማመላከት በፖለቲካ ዳግም የመመረጥ ታሪክ ትልቁ ነው፣ ምናልባትም ከኔ ሳይበልጥ አይቀርም ብለዋል። ካርኔ በበኩላቸው ትራምፕን የለውጥ ፕሬዝዳንት ካሉ በኋላ ያለማቋረጥ የአሜሪካው ሰራተኞች ላይ ትኩረት እያደረገ የድንበሮቿ ደህንነት ያስጠበቀና ቃሉን የሚጠብቅ ካሉ በኋላ የሰሜን ጦር ቃል ኪዳንን ዳግም እንዲያንሰራራ ያደረጉ ናቸው ብለዋቸዋል። ኢትዮጵያ የፓኪስታንና አፍሪካ ሀገራት የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገለጸ። ኢትዮጵያ በፓኪስታንና አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነትና የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገልጿል። አምስተኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት ሰባት እስከ ዘጠኝ ቀን 2017 ዓ ም በአዲስ አበባ ይካሄዳል። በኢትዮጵያ የፓኪስታን አምባሳደር አቲፍ ሻሪፍ ሚያል ፓኪስታን ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የንግድ ትብብር ለማጠናከር እየሰራች መሆኗን ገልጿል። ኢትዮጵያ በምስራቅ አፍሪካ በኮንፈረንስ ቱሪዝም ተመራጭና ተደራሽ በመሆኗ ጉባኤውን ለማስተናገድ እንደተመረጠችም አመላክተዋል። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር በበኩላቸው የንግድ ጉባኤ ኢትዮጵያ ያላትን የኢንቨስትመንት አማራጭ ለማስተዋወቅ ያስችላቸዋል ብለዋል። ጉባኤውን ኢትዮጵያ እንድታስተናግድ መመረጧ የሀገሪቱ ግንኙነት ይበልጥ መጠናከሩን እንደሚያሳይ አስገንዝበዋል። በጉባኤው ከመቶ በላይ ታላላቅ የፓኪስታን ንግድ ኩባንያዎች ምርትና አገልግሎታቸውን እንዲያቀርቡ ተገልጿል። ከናይጄሪያ፣ ዩጋንዳ፣ ጋና፣ ሱዳን እና ታንዛኒያ፣ ሶማሊያ፣ ጅቡቲ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን እና ብሩንዲ የተውጣጡ ኩባንያዎች በጉባኤው እንደሚሳተፉ ተመላክቷል። ባለሀብቶች በፓኪስታን አፍሪካ ንግድ ጉባኤ ላይ በመሳተፍ ከተለያዩ ሀገራት ኩባንያዎች ጋር የንግድ ትስስር እንዲፈጥሩ ጥሪ ቀርቧል። ጉባኤውን የፓኪስታን ንግድ ልማት ባለስልጣናት በኢትዮጵያ የፓኪስታን ኤምባሲ የንግድ ዘርፍ እና የፓኪስታን አፍሪካ ንግድ ልማት ጉባኤ በጋራ ማዘጋጀታቸው ተገልጿል። በለሚ ኩራ እና በነፋስ ስልክ ክፍለ ከተሞች በደረሱ ሁለት የእሳት አደጋ በንግድ ሱቆች እና በመኖሪያ ቤቶች ላይ ጉዳት መድረሱን የአዲስ አበባ እሳት አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ እንደተናገሩት የመጀመሪያው አደጋ ያጋጠመው ሚያዚያ 28 ቀን 2017 ዓ ም ሌሊት 3 ሰዓት ከ35 በነፋስ ስልክ ወረዳ 13 ጀሞ ሚካኤል እየተባለ በሚጠራው አካባቢ ሲሆን በተነሳው የእሳት አደጋ ቆርቆሮ በቆርቆሮ የተሰሩ ሰባት አነስተኛ የንግድ ሱቆች ከባድ የእሳት አደጋ ደርሶባቸዋል።

ከንግዱ ሱቆች አጠገብ የነበሩ ሶስት መኖሪያ ቤቶች መጠነኛ ጉዳት እንደደረሰባቸው ኮሚሽኑ አስታውቋል። አደጋውን ለመቆጣጠር ሰባት የአደጋ መቆጣጠሪያ ተሽከርካሪዎችና አርባ የአደጋ ጊዜ አመራሮችና ሰራተኞች የተሳተፉ ሲሆን እሳቱ በአቅራቢያው በነበረ ጤና ጣቢያ እና ቆመው በነበሩ ተሽከርካሪዎች ተዛምቶ የከፋ ጉዳት ሳይደርስ መቆጣጠር መቻሉ ተናግሯል። በሌላ በኩልም ሚያዝያ 29 ቀን 2017 ዓ ም ከረፋዱ አራት ሰዓት ከ30 በለሚኩራ ክፍለ ከተማ ወረዳ 09 ጎሮ እየተባለ በሚጠራው አካባቢ በተነሳ የእሳት አደጋ 11 የተለያዩ የንግድ ድ ስራዎች የሚከናወኑባቸው ቆርቆሮ በቆርቆሮ ተጠጋግተው የተሰሩ አስራ አንድ ሱቆች ከባድ ጉዳት እንደደረሰባቸው አቶ ንጋቱ ጨምረው ተናግረዋል። የእሳት አደጋውን ለመቆጣጠር አ የአደጋ ጊዜ አመራር እና ሰራተኞች እንዲሁም ስድስት የአደጋ መቆጣጠሪያ ተሽከርካሪዎች እና አንድ የውሃ ቦቴ የተሰማሩ ሲሆን የእሳት አደጋው በአቅራቢያው እንደሚገኙበት የንግድ ሱቆችና ተቋማት ተዛምተው ተጨማሪ ጉዳት ሳይደርስ መቆጣጠር መቻሉን ጠቁመው እሳቱን ለማጥፋት ጥረት ሲያደርጉ ከነበሩ መካከል አንድ የአደጋ ጊዜ ሰራተኛ ላይ ቀላል ጉዳት ደርሷል ብለዋል።